ዓለም በጉጉት ሲጠብቅ የነበረው ስምምነት በአዎንታዊ መልኩ ተጠናቋል። እስራኤል መንግስት የተኩስ ማቆምና ታጋቾችንና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍም አጽድቋል። ሰላም ጤና ይስጥልን። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ተከታታዮቻችን እንደምንቆያችሁን። ጋዛ የጦር አውድማ ከሆነች ሁለት ዓመታት እንደፍናለች። ከሁለት ሚሊዮን በላይ የሚሆነው ነዋሪዋ በጦርነትና እሳት እየተለበለበ በረሃብ እየተሰቃየ ይገኛል። ታዲያ ከሰላም ስምምነቱ መጠናቀቅ በኋላ የጋዛ ቀጣይ እጣ ፋንታ ምን ይሆናል? በትራምፕ የሰላም ዕቅድ ጋዛን ማን ያስተዳድራል? የሚሉት ጉዳዮች የትኩረት አጀንዳም ሆኗል። የዛሬው መሰናዷችን ይህንን የምንዳስስ ይሆናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ውድ ተከታታዮቻችን እስከ መሰናዷችን ማብቂያም አብራችሁን እንድትሆኑ ጋብዘናል። የእስራኤል መንግሥት የተኩሱ ማቆምና ታጋቾችንና እስረኞችን ወደ መፍታት የሚያምራውን የጋዛ ስምምነት የመጀመሪያ ምዕራፍን አጽድቋል። እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አርብ ዕለት በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በሕይወት ያሉትንና የሞቱትን የሚፈቱበትን ማዕቀፍ አዝድቋል ሲሉም ጽፏል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመር ይወጣል። ሐማስ በሕይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ መልቀቅም አለበት። በመቀጠልም የሞቱትን የ28 ታጋቾች አስክሬን መመለስም ይጠበቅበታል እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የእድሜ ልክ እስረኞችንና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤን ምንጭ ለቢቢሲም ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅትም ገልጿል። አብዛኞቹ በድንኳኑ ወይም በፍርስራሽ ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ አምስት ቀናት ውስጥ በየቀኑ 400 የእርዳታ መኪኖችን ወደ ጋዛ እንዲገቡም ትፈቅዳለች። ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድ የፍልስጤም ከፍተኛ ባለስልጣን ለቢቢሲም ተናግሯል። በዩናይትድ ስቴትስ ጦር ስር የሚመራና ወደ 200 የሚጠጉ ኃይሎችን የያዘው ቡድን የጋዛን የተኩስ አቁም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣንም ተናግረዋል። ኃይሉ ከግብጽ፣ ከኳታር፣ ከቱርክ እና ከተባበሩት አረብ ኤሚሬትሶች የተወጣጡ ወታደሮችን እንደሚያካትትም ታውቋል። ሚናቸው በጋዛ የተኩስ አቁም ስምምነትን መቆጣጠር መከታተልና ምንም አይነት ጥሰቶች ወይም ወረራ ለመኖሩን ማረጋገጥ ነው ብለዋል ባለስልጣኑ። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በበኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጸው የአሜሪካ ሚና የጋራ ቁጥርን ማዕከልን መፍጠር ነው። ይህም የሚሰማራውን ሁለገብ ኃይል ያዋህደዋል ብለዋል። በተኩስ አቁሙ ስምምነት ቀጣይ ምዕራፍ ላይ ተጨባጭ ንግግሮች የሚጀመሩት የታጋቾች መፈታት ሲጠናቀቅም ይሆናል። ስምምነቱ በእስራኤል መንግስት የጸደቀው አርብ ረፋድ ላይ የአገሪቱ ካቢኔ ለሰዓታት ስብሰባ ካደረገም በኋላ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነርና ልዩ መልእክተኛ ስቲቭ ዊትኮፍ ከኔታንያሁ ጋር ተገናኝተው የካቢኔውን ስብሰባም ተቀላቅለዋል። ቀኝ ዘመሙ ሚኒስተር ኢታማር ቤንጊቨር ከድምፅ አሰጣጡ በፊት እንደተናገሩት ስምምነቱ እስራኤል በነፍስ ግድያ የከሰሰቻቸውን እስረኞችን እንድትፈታ ስለሚያደርግ እንደሚቃወሙ ተናግረው ነበር። ሐማስ አልፈረሰም ከማለት ባለፈ የአገሪቱን ጥምር መንግሥት ለመበተን ድምፅ እንደሚሰጡም ተናግረዋል። ስምምነቱ ጉልህ የሆነ ዲፕሎማሲ ጥረት ቢደረግበትም ከትራምፕ ባለ 20 ነጥብ የሰላም ሐሳብ የተወሰነውን ብቻም ይሸፍናል። ወሳኝ የተባሉት እንደ ሐማስ ትጥቅ ማስፈታትና የጋዛ የወደፊት አስተዳደርን ጨምሮ ያሉ ጉዳዮች አሁንም አልተፈቱም። ሐማስ የፍልስጤን መንግሥት እስኪቋቋም ድረስ ትጥቁን እንደማይፈታም አስተውቋል። በትራምፕ ዕቅድ መሠረት ደግሞ ጋዛን ለፍልስጤም አስተዳደር ከመስጠቱ በፊት በጊዜያዊ አስተዳደር ስር እንደሚቆይም ያሳያል። የተኩስ አቁም ስምምነቱ መታወጁን ተከትሎም በእስራኤልና በጋዛ በርካታዎች ደስታቸውንም ገልጸዋል። በቴል አቪቭ የታጋቾች አደባባይ የነዋሪዎችን የእስራኤልና የአሜሪካን ባንዲራ በማውለብለብ ወደ የቤታቸው እየመጡ ነው በማለት ርጭት በመተኮስ ደስታቸው ነው ገልጿል። ደቡባዊ ጋዛ ደግሞ በጦርነት የተፈናቀሉና የሶስት ልጆች እናት የሆኑት ሃና አልማዱን እፎይታና ብሩህ ተስፋ እንደተሰማቸውና ሰሜን ወደሚገኘው ቤተሰባቸው ለመመለስ እንደሚችሉ ለቢቢሲም ተናግረዋል። መስከረም 26 2016 ዓ.ም ሐማስ በደቡባዊ እስራኤል በተፈጸመው ጥቃት 1200 ሰዎች ሲገደሉ 251 ሰዎች ደግሞም ታግተዋል። የእስራኤል ጦር በምላሹ በጋዛ ጦርነትንም ከፍቷል። የግዛቲቱ የጤና ጥበቃ ሚኒስተር እንደገለጸው ከሆነ ከጦርነቱ መጀመር ጊዜ አንስቶ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 67160 ሰዎችም ተገድሏል። እነዚህ ቁጥሮች በተባበሩት መንግስታት ድርጅት እና በሌሎች ዓለም አቀፍ አካላት ትክክለኛ ተደርገውም ይወሰዳሉ። በተባበሩት መንግስታት ድርጅት የሚደገፈው ባለሙያዎች በጋዛ ከተማ በነሐሴ ወር ረሃብ መኖሩን ከተረጋገጠ በኋላ 182 ሰዎችን ጨምሮ ሌሎች 460 ሰዎች በምግብ እጥረት መሞታቸውን ሚኒስተሩም አስታውቋል። ታዲያ የጋዛ ቀጣይ እጣ ፈንታ ምን ይሆናል? በትራምፕ የሰላም እቅድ ጋዛን ማንስ ያስተዳድራታል? በትራምፕ ዕቅድ መሰረት ጋዛ ከፍልስጤማውያን ምሁራን በሚወጣጡ ጊዜያዊ የሽግግር ኮሚቴም ትመራለች። ኮሚቴው የሰላም ቦርድ ተብሎ በሚጠራው በዶናልድ ትራምፕና በቀድሞ የዩኬ ጠቅላይ ሚኒስተር ቶኒ ብሌር ሊቀመንበርነትና መሪነት ቁጥጥር የሚደረግበትም ይሆናል። የትራምፕ ቡድን ይፋ ባደረገው እቅድ መሠረትም ጋዛ ሰርጥን የሪፎርም ፕሮግራሙ ከተጠናቀቀ ለፍልስጤማውያን አስተዳደር የሚያስረክብ ይሆናል። ሐማስ ጋዛን በቀጥታም ሆነ በተዘዋዋሪ ማስተዳደር ውስጥ ድርሻም አይኖረውም። በእቅዱ ላይ የሐማስ አባላት በሰላም አብረው ለመኖር ፈቃደኛ የሚሆኑ ከሆነ ወይም ደግሞ ወደ ሌላ አገር ሄደው ለመኖር ከፈቀዱ ምሕረት እንደሚደረግላቸውም ተቀምጧል። በጋዛ ለሚኖሩ ዜጎች ምን ለውጥ ያመጣል ታዲያ? እስራኤል መንግስት ቃል አቀባይ ሐሙስ ዕለት እንደተናገሩት ከሆነ እስራኤል ካቢኔ ስምምነቱን ባጸደቀ በ24 ሰዓታት ውስጥ የተኩስ አቁም ተግባራዊ መሆንም ይጀምራል። በአውሮፓ ምክር ቤት በውጭ ግንኙነት ከፍተኛ የፖሊሲ ፌሎ የሆኑት ሂው ሎቫት ባጭሩ፣ የተኩስ አቁም ስምምነቱ ማለትም የጋዛ ነዋሪዎች ለህይወታቸው መስጋት ያቆማሉ ማለት ነው ይላሉ። ሶስት ነገሮችን በመጥቀስ አይገደሉም፣ አይፈናቀሉም፣ አይራቡም። እነዚህ ሶስት ነጥቦች ለጋዛ ነዋሪዎች በአሁኑ ወቅት ጠቃሚ መስፈርቶች ናቸው ሲሉ ለቢቢሲም ተናግሯል። ከግል ደህንነታቸው ባሻገር አንዴ ሰዎች ወደ መኖሪያቸው ከተመለሱ በኋላ ሕይወታቸውን መልሰው እንዴት መገንባት እንዳለባቸው ያስባሉ ሲሉ ሎቮትም አክለዋል። በጋዛ የሚኖሩ ሰዎች በዜናው ደስታቸውን ሲገልጹም ታይቷል። በጋዛ የሚኖረው ጁማ ረመዳን አቡ አሞ ለቢቢሲ አረብኛ፣ መጀመሪያ የማደርገው ከቤታችን ላይ የተከመረውንና ወንድና ሴት አያቴን የተጫናቸውን ፍርስራሽ ማንሳት ነው። ከዚያ በኋላ ቤቱን ዳግም መስራት እንቀጥላለን በፈጣሪ ፍቃድ። ጋዛን መልሰን እንገናባታለን እናም ከበፊቱ የተሻለች ትሆናለች ብሏል። እርዳታን በተመለከተ ስምምነቱ ምን ይላል? ያነጥቦችን የያዘው የትራምፕ እቅድ ወደ ጋዛ ሰርጥ ወዲያውኑ የተሟላ እርዳታ መግባት እንደሚጀምርም ያስቀምጣል። መንግስታቱ ድርጅት በናስ የወር በጋዛ ሰርጥ ድርቅ መከሰቱን አውጇል። እቅዱ በተጨማሪም የሚገባው እርዳታ መጠን ጠር 19 የሰብአዊ እርዳታን በሚመለከት በተደረሰው ስምምነት ላይ ከተጠቀሰው ጋር የተጣጣመ መሆን እንዳለበትም ይገልጻል። ሮይተርስ የዜናው ወኪል የእስራኤል ባለስልጣናትን ጠቅሶ እንደዘገበው ከሆነ በየቀኑ 600 የጭነት መኪና እርዳታ ወደ ጋዛ ሰርጥ ይገባል። ሮይተርስ የፍልስጤምን ምንጮች ጠቅሶ መጀመሪያ ላይ በትንሹ 400 መኪኖች መግባት የሚጀምሩ ሲሆን ቀስ በቀስ ቁጥሩ ይጨምራል ብሏል። ለቦት ግን የተመሰከረላቸው ዓለም አቀፍ የእርዳታ ድርጅቶች በጋዛ ለመኖር እርዳታ ለማድረስ ደህንነታቸው በተጠበቀ መልኩ መስራት መቻላቸውን መረጋገጥ አለበትም ይላሉ። የትራምፕ እቅድ በመንግስታቱ ድርጅት ሲመራ የነበረውን የምግብ ስርጭት የተካው አወዛጋቢ የጋዛ ሰብአዊ ፋውንዴሽን እጣ ፈንታ ምን እንደሚሆን ያለው ነገርም የለም። ልፎት ለቢቢሲ ሲናገሩ የመጨረሻው የተኩስ አቁም ከፈረሰ በኋላ በእርዳታ ጣቢያዎች አካባቢ ያለው የደህንነት ሁኔታ ማሽቆልቆሉን ግልጽ መሆን ይኖርብናል ብሏል። ታዲያ ስምምነቱ ጸንቶ ይቆይሆን፣ ይሆን? ዛሬ ሁለት ዓመት በሁለቱም ወገኖች መካከል ጦርነት ከተቀሰቀሰ አንስቶ ካለው አንጻር ሲሰላ ይህ ስምምነት እጅጉን መግባባት የታየበት ነው ማለትም ይቻላል። ነገር ግን በኢየሩሳሌም የቢቢሲ ጋዜጠኛ የሆነው ቶም ቤኔት የትራምፕ ባላያ ነጥብ የሰላም እቅድ ጥቂት ገጾችን የያዘ የሰላም ማዕቀፍ ነው ይላል። አክሎም ሁለቱም ወገኖች ሊፈቱ የሚገባቸው ዋና የሚያግባቧቸው ነጥቦች አሉ ብሏል። ከነዚህ መካከል እስራኤል ሐማስን ትጥቁን መፍታት አለበት የምትለው አንዱም ነው። ከዚህ ባሻገር ደግሞ እስራኤል ጋዛን ሙሉ በሙሉ ለቃ መውጣት አለባት የሚለው እንዲሁም ጋዛን ማን ያስተዳድራል የሚሉት ነጥቦች የማያግባቧቸውም ናቸው። ለቦት በበኩላቸው የመጀመሪያው እቅድ ተግባራዊ እንደሚሆን ተስፋ አላቸው ነገር ግን ቀጥሎ የሚሆነው ላይ እርግጠኛ ለመሆንም ይቸግራሉ። ለዚህም ደግሞ ምክንያታቸው እስራኤል መታለፍ የሌለባቸው ቀይ መስመር ስትል ያስቀመጣቻቸውም ናቸው። ኔታንያሁ በዋይት ሐውስ ከነበራቸው ጋዜጣዊ መግለጫ በኋላ ወዲያውኑ እስራኤል ሙሉ በሙሉ ጋዛን ለቃ አትወጣም፣ እንዲሁም ፍልስጤም ብሎ አገር አይኖርም ብሏል። እቅዱን ተግባራዊ በማድረግ ውስጥ ሁለት ትላልቅ እንቅፋቶችም አሉ። ምክንያቱም እስራኤል ለእቅዱ ተገዥ የማትሆን ከሆነ ፍልስጤማውያን ተገዢነታቸውን መጠበቅም ያስቸግራቸዋል። በአስቸኳይ ከሆነ ለመጀመር ከጋዛ ለቆ መውጣት ሲሉም አክለዋል። ትራምፕ እንዴት እዚህ ውስጥ ሊሳተፉ ቻሉ? የዚህ ዓለም የሰራም ጥረት ዋነኛው መለያ የፕሬዝዳንት ትራምፕ የግል ተሳትፎ መኖርም ነው። ሁለቱም ተፋላሚዎች ወገኖች ወደ ስምምነት እንዲመጡ በሐማስ ላይ ብቻ ሳይሆን በእስራኤል ላይም ጫና ማድረጋቸውን በኢየሩሳሌም የቢቢሲ ዘጋቢ የሆነው ጎባች ጋም ይናገራል። የዚህ ስምምነት ውጤታማ ሆኖ መጠናቀቅ ፕሬዝዳንት ትራምፕ እስካሁን ድረስ ካከናወኑት የውጭ ጉዳይ ፖሊሲ ስኬት ሁሉ ትልቁም ነው። ፕሬዝዳንቱ ለጥረታቸው መስከረም ሀያል የሚሰጠው የኖቤል የሰላም ሽልማት እንደሚገባቸው በግልጽ ሲናገሩም ተደምጧል። ለቮት አሜሪካ ምንጊዜም በእስራኤል ወይንም በመካከለኛው ምስራቅ ዲፕሎማሲ ውስጥ ወሳኝ ሚና ትጫወታለች። አሜሪካ ከማንኛውም ሀገር የበለጠ በእስራኤል ላይ የተሻለ ተጽዕኖ አላት። ትራምፕ ያንን ተጽዕኖ ለመጠበቅ በአገር ውስጥ ባለው ፖለቲካዊ ሁኔታ የተነሳ ጥሩ አጋጣሚም ተፈጥሮላቸዋል። መረጃው የቢቢሲ ነው። ክብሯትና ክብሯን በመላው ዓለም የምትገኙ የሙዳይ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅት የመረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆነላችሁ ተመኘን።